ሰውነታችን ከጮኛው ጋር እንዴት አይሻቸው? አትመርቂያቸውም ነው። ሁላችሁም መጥፎ ሰዎች ናችሁ። አንቺ ልክ ነሽ። በእብዶች መካከል ያለ ጤነኛ ኮልድ ነው። የኔን ደስታ ለመንጠቅ ይህን ያህል የምትተባበሩት ምን በድዬ ነው? ጠራ። ምንም፣ አንቺ እንዴት ለክፋት እንደማትተኝ ግን፣ አንድ ነገር ልንገርሽ፣ ለክፋት የምትጠቀሚበትን ጊዜ ለጥሩ ነገር ብትጠቀሚበት እንደዚህ አትሆኝም ነበር። ቅራለች። አንቺ ምንድን ያፈቀረችው ሰው ነው ይህ በጣም ደስ የሚል ትዳርህን በልብህ ላይ ስራው። ከዛ በኋላ ሁሉም ነገር መስተካከሉ አይቀርም። ቆይ ኤደን ምን አይነት ሴት እንዳገባ ነው የምትፈልገው? አላደል መልካም ልክ እንደ ቶት አይነት አላደል የምትወድ ቤተሰብህን የምታከብ እንዲህ እና ኔ ቤተሰብ አይደለው? ቲና አላርፍ ብላ ብትንቀጀቀጅ ዛሬ ላይ ከኋላ አባባን ስትጎዳቸውና ብዙ ነገር ስታደርጋቸው የነበረውን ነገር መዘርዘር ጀምረዋል። እንግዲህ ከወደ ሆቴል የመጥሪያ ወረቀት ለአባባ ተሰጥቷቸዋል። ይህን የመጠሪያ ወረቀትም የቤተሰብን አባላት ጋብዝልኝ ተሰብስባችሁ በምሽትም ኑ ተብለው እነዚህ ወረቀቶችንም አባባ ማደል ይጀምራሉ። ታዲያ ቤተሰቡ ሲታደል ቲና ብቻ ትቀራለች። ቲና እኔስ በማለት መንጨርጨር ትጀምራለች። አንችማ የቤተሰቤ ቤተሰቤ አባል አይደለሽም በማለት አባባ ይናገራሉ። ይህኔ አጅሬት እንዴት ነው ይቅርታ ጠይቄ ሳበቃ ይቅርታ ለምን አይደረግልኝም በማለት በጩኸት ማሽራቀለጠች። ቲና በዚህ ሁኔታ ስሜታዊ ስትሆንም ወጥታ ወደ ውጭ ሄዳለች ተመልሳም ከኤደን ጋራ አፍ መካፈት ትጀምራለች። ኤደን ከአባባ መካከል እንደዚህ አይነት ነገር ባንለዋወጥ መልካም ነው፣ አርፈሽ ተቀመጭ በማለት አስጠነቀቀቻል። በጣም የሚያስጠላ ስድብም ኤደንን መሳደብ ጀምራለች። ለማኝ ወዘ ተረፈ፣ በጣም የሚያስጠላ ከቲናንድበት የተለያዩ ስድቦችን እየተሳደበች ነው ዳኒ በበኩሉ አፍሽናት ትክፈች አርፈሽ ተቀመጭ እያለ ሲናገራት ነበረ። ሆኖም አባባም ምን ልሁን ነው የምትዩ በጣም ጥጋብሻል። በዛም ግን ሁሉ ነገር በልክ አታደርጊውም በማለት አባባም በንግግሯ ተበሳጅቶባት ሲናገራት ነበር። ጅሪቲናም ውልቸር ላይ ባለህበት ሰዓት እኮ የሆነ ነገር ማድረግ ነበረብኝ ነገር ግን ያንን አጋጣሚ መጠቀም ባለመቻሌ በጣም ይበሰጨኛል ብላም ከኋላ እያደረገችውን ሁሉ የማ የማያስታውሱ ስለመሰላቸውም ተናግራቸው ነበረ። አባባም ምን ውላ አስታውስሽ ቻል ሰራሹ ምን አይነት ነገር አለ፣ በወጥ የለቀለቅሽኝ ወይስ አናቴ ላይ ውሃ የደፋሽብኝ ወይስ ከዳኒ ጋር ሆነች ፊት ለፊት ስትማግጭ የነበረውን እንቅጩን ተናግሯታል። ይሄኔ አጅሪቲናም በጣም ድንጋጤ ውስጥ ገብታለች። እንዴ አታስታውስም እኮ የማስታወስ ችግር ገጥሞት ነበር እያለችም ያስታውሱ የመሰላት ቲና እያንዳንዱ በደሏ ግን አሁን አባባ ያውቁባት እንደነበረ ሁሉን መገንዘብ ችሏል። እርግጥ ይሄ ጉዳይ ቴናን ብቻ ሳይሆን ዳኔንን በጣም አስደንግጦታል። ማለትም ፊት ለፊቴ እየተዳራችሁ የሚለው ከአጠገቡ እየተቀመጠችው ኤደን ይህንን ስሰማ ምን ይሰማት ይሆን? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ እያላችሁበት በአለም ዳርቻ ሰላማችሁ ይዛያልኩኝ። ትሁት ድራማ ክፍል አርባ አምስት ተለቋል። ዛሬስ ምን አዲስ ነገር ተፈጠረ? ለማመን የሚያስቸግራትን ነገር ተመልክታለችና እንዴትን እንዴቱን አሰነበተች? አብረን የምንመለከት ይሆናል ባ በቲና ላይ ድራማ እንደሰሩባት የምናስታውሰው ነገር ነው። እኔንና ኤደንን ወደ ቤት ሊመጡ ስለሆነ ምግብ አዘጋጅተች ጠብቂ፣ እነሱ ሲመጡ ሰርፕራይዝ ማድረግ እንፈልጋለን በማለትም እንግዲህ ምግቦችን አዘገጃጅታና አስተካክላ እየጠበቀችው ቲና አይኗ ጉድ ተመልክቷል። ማለትም ሰርፕራይዝ ሊያደርጉ የነበሩ ቤተሰቦች ቲናን ሰርፕራይዝ አድርጓታል። በሚያስደነግጥ ሁኔታ ደረጃ ላይ ቆመው ሲሳሳሙ የነበሩት ኤደንና ዳኒ እርሷ ይህ ያልጠበቀችው ክስተት ነውና ራሷን ይዛ ድርቅ ብላ ነበር የቀረችው። ሆኖም ወደ ቤት በመመለስ ሽማግሌው ምንድነው ግን ደስታዬን ተባብራችሁ ያጠፋችሁብኝ? ምን እያደረጋችሁ ነው ያላችሁት? በማለት መነጫነጭ ጀምራለች። ይህኔ አባባም ያው እንግዲህ የምንወደው ወዳጃችን ፍቅረኛውን አምጥቶ ሰርፕራይዝ ልናደርገው ነው በማለት ለቲና ይነግራታል። ቲና ይሄኔ ምን ማለት ነው አባባ እያለች ማልቀስ ትጀምራለች። እና ወንድምሽ አይደለ በሱ ደስታ መደሰት ሲገባሽም ለምን እስትከፍ ያለሽ? በማለትም ገለጹላት። ሌብም ቀጠለ። ምናልባትም ወንድሟ ሳመክራት ወደዚህ ጉዳይ ስለገባ ይሆናል እርሷ በዚህ ብስጭት ውስጥ የሆነችው በማለትም ይናገራል። ራችሁ ልጅ በጣም ክፉ ናችሁ እያለች መራገም ትጀምራለች። አባባም ትክክል ነሽ ልጄ፣ ምንም አተሳሳትሽም የሚል ምላሽም ይሰጧታል። በኋላ ዳንኤልና ኤደን ወደ ቤት በሚገቡበት ሰዓት እርሳቸው ግን ቲናን አንድ ነገር እስኪ የምናገረዋለይ በማለትም ወደ ኩሽና ተከትሏት በመሄድ የቲናን እሮሮ እየሰሙ ነበር። ያው እንደተለመደው ክፉ ናችሁ እያለችም ስትነጫነጭ እርሳቸውም ትክክል ነች፣ ምንም የተሳሳችሁ ነገር የለም፣ ለማንኛውም ግን ሰው የዘራውን ያጭዳልና ነው። እርሷ ግን ምን በበድላችሁ ነው ይህን ያል የምታሰቃዩን እያለችም እየተጨቃጨቀች ነበረ። በኋላም ቲና ለ የሚገባትን የመልስ ምት ከሰጧት በኋላ ቀጥታ ወደ እንግዶቹ ነበር የተመለሱት። ደንና ዳኒን እያወሩ ነው። ቤተሰቡ በዚህ ሁኔታ እየተጫወቱና ና ውስጥ ላይ ሆነው ቲና ግን መቃጀት ትጀምራለች። ታዲያ አላስችል ሲላትም ዳንኤልን ምን እየሰራህ ነው በማለት ወደ ውጭ እንዲወጣና ለማውራት የፈለገችውን ነገር እየጮኸችበት ነበረ። እኔ ለፍቅር ብዬ ኮ ነው ለገንዘብ አይደለም እዚህ ቤት የገባውት እንዴት እንደዚህ ትክደኛለህ? ባለጌ ነህ እያለች መጮህ ትጀምራለች። ሆኖም ዳንኤል ዳንኤልም ምንም እንኳን ገንዘብ አስፈላጊ ቢሆንም ደግሞ በገንዘብ የማናገኛቸው ብዙ በውስጣችን ሰላም የምንፈልግበት አጋጣሚ አለ። ይህንን ሰላም ደግሞ ልታመጣልኝ የምትችለው ኤደን እንጂ አንቺ አይደለሽም በማለትም ምን ያህል ድራማ እንደሰሩባትና ሆም ብለው እንዳሾፉባትም ተናግሯል። ቃኗን የቀረችው ቲና የምትጨብጠው አታለች እስከ መጨረሻም ይቅርታ አድርጎልኝ በማለትም ይቅርታ ብትጠይቅም ከዚህ በኋላ የይቅርታው ጊዜ አልፏልና ለአንቺ ይቅርታ የምናደርግ ይቅርታ ማድረግ አንፈልግም በማለትም እቤት ወጥታ ነበረ ሆኖም ከኤደን ጋር ትግኔታ ኤደንን እባክሽን ዳኔን ተይልኝ እርሱን ማጣት አልፈልግም እያለችም እየተማጸነቻት ነው አንድ ዳኔን እንዴት ነው ተይልኝ የምትዩ አንድ ሰው እንዴት ለሌላ ተላልፎ ይሰጣል ፍጹም ይህንን ልተባበርሽ አልፈቅድም በማለትም ኤደንም ሰራችላት። ይህንን የሰማችው ቲናም እባክሽን እያለች በተደጋጋሚ ብትማጸናትም፣ ኤደን ግን ፍጹም በዚህ ጉዳይማ ልረዳሽ አልችልም በማለትም ተናግራታለች። ቲናም በባዶ መንጨርጨሯን ቀጥላል። ሌላኛው አዲስ ክስተት እንግዲህ የትሁት አፍቃሪነት ነው። አባባ ፍቅር ይስጥሽ የሚለው ምርቃታቸው ትሁትን ብዙ ነገር እንድትናገር አድርጓታል። ባየ ፍቅር ጥሩ ነው ወይ? እስኪ ስለ ፍቅር ምን ትለኛለህ? በማለትም ጠይቃቸዋለች። አባባም ፍቅር በጣም ጥሩ ነገር ነው። የሚያፈቅሩ ሰዎች የሰውን ማንነት መረዳት ይችላሉ። ሆኖ ዓለም አፍቀርስ እንዴት ይቻላል? በማለትም ገልጸውላታል። ታዲያ አሁን በፍቅር ትቀበለኛለህ ወይ የሚል ጥያቄ አስከትላለች። በደንብ ደግሼ ነው የምድርሽ በማለት ደስተኛ እንደሆኑ ገልጸውላታል። ኤደንም በበኩሏ ፍቅር እንዴት አድርጎ ሰነበተ በማለት ትሁትን ጠይቃታለች። ያውም ከዳኒ መካከል ምን እያላችሁ ነው ሴቶችዬ፣ ትሁት አፈቀርሽ እንዴ? በማለትም ትሁት ያፈቀረችውን ሰው ማንነት ለማወቅ መፈለግ ጠይቋት ነበረ። ትሁትም እባክሽ እንደዚ አይነት ጥያቄ ከሰው ማላት ጠይቄ በማለት ስትሽኮረመም ነበር። ዳንም የሰማውን ዝም ብሎ ማለፍ አልፈለገም። ና ወደ ሳሎን በመምጣት እናንተ ለካ ብዙ ነገር ተፈጥሯል፣ ትሁት አፍቅረል እንዴ? እያለም ለአባባ ና ለካሌብ ነግራቸዋል። ያፈቀረችው ሰው ማንነት ታውቀዋለህ፣ ልትነግሬ ትችላለህ በማለትም ጠይቋል። እራሱ ተፈቃሪው ካሌብ ሆኖ ሳለ ለሱ እንደሆነ ግን የተረዳው አንዳች ነገር የለም ነበር። በኋላ ላፈቀርሹ ሰው ስጦታ ይሆንሽ ዘንድ ይኸውልሽ በማለት የብር ጌጣጌጥም ሰጥቷታል። ለምሳሌ የሰጣትን የብር ጌጣጌጥ ሰጠች ወይ በማለትም ትሁትን ጠይቋታል። ትሁትም እስካሁን እጇ ላይ እንዳለና ገና እንዳልሰጠችውም ተናግራለች። መቼ ልሰጭው አሰብሽ እያለም እየጠይቃት ነው። እንግዲህ ጊዜው ሲደርስ በማለትም ይህንን የብር ጌጣጌጥም ከራሷ ጋር ይዘዋለች። ሌላ በኩል እንግዲህ ትሁት ኤደንን ዓይንሽን ላፈር ብላታለች። ለምን እዚህ ቤት ትመጫለች? ለምን አትወጭም? እያለችም እየተጨቃጨቀቻት ነው። ሆኖም አርፈሽ ትቀመጭ ክብርሽን ብጠብቅ ይሻላል ማለት ኤደን በጥፊ ልታጠናግራት ነበር። እስከ መጨረሻም ቤተሰቡ እርስ በርስ በፍቅር እየተጨዋወቱና እያወሩ ያሉበት ሁኔታ ለቲና ጥሩ ስሜትን አልፈጠረላትም። ይልቁንስ ተባብረው እኔን ልታቃጥሎኝ ነው እያለችም ያደረጉት ህብረት በእሷ ላይ እንደተነሱባት ማድርጋ እያወራች ነው ትሁት ካሌብን እንዳፈቀደች ይታወቃል። ሆኖም ያፈቀደችውን ሰው ማንነት ንገሪኝ እያለም ሲያስጨንቃት ወደ ውጭ ወጥቼ ነፋስ ተቀብዬ ልምጣ እያለች በጨለማ እስከ መውጣት ደረጃ እየደረሰችበት አጋጣሚ ነበረ። አሁንም አባባ ያፈቀደችውን ሰው ማንነት እንድትነግራት ጠይቀዋት ቢሆንም ትሁት ግን በግልጽ አልነገረቻቸውም። ባምን ለትሁት ብዙ ማስጨንቅ አልፈለጉም። በቃ ሁሉም ጊዜው ሲደርስ ይገለጻል በማለትም ነገሩን ባላየም አልፈውታል። ማንኛው የነካሌ ቤተሰብ ከሆቴል ምርቃትም ወረቀት ይዞ መጥተዋል። አባባ ይህንን ወረቀትም እያንዳንዱ ቤተሰቦች አንስተው እያደሉ ነው። በስነ ስርዓት መጥተው እንዲገኙልን ሲሉ አሳስበዋልና ና እንዳትቀሩ ልጆች፣ ልጆቼ ተዘጋጁ በማለት ወደ ሆቴል ሰብስበው ሊወስዷቸው እንደሆነም ነግረዋቸዋል። ስጥ የተባልኩት ለቤተሰቦች አባላት ነው። አንቺ ደግሞ የቤተሰቦች አባል እንደሆን አላውቅም በማለት አባባ ሽምጥጥ አድርገዋታል። እንዴት ነ ይቅርታ ጠይቄን እንዴ? ለምን ይቅርታዬን አትቀበልም? በማለት መንጨርጨር ትጀምራለች። አሁን እሳ አበዛችሁት እያለችን በንባ እየታጠበች ነው። መጨረሻም ከኤደን ጋር አፏን ስትከፍትና ከዛም ዝም በይ ከአባባ መካከል እላፊ ቃላት አንናገር እያለች እየጠየቅች አሳለ። ግን ነገሩ እየተባባስባትና እየጨለለች ምታለች ና መስሜ ጥጥ ነው በማለት እየተሳደበችም ነበረ። ሆኖም እስከ መጨረሻ ዝማት እንዴ በጣም ጥጋብሽ ከልክ እያለፈ ነው በማለት አባባም ተቆጥተዋታል። እስከ መጨረሻም ከውልቸር ላይ እንዳለ የሆነ ነገር ማድረግ ሲችል እኔን ያንን አጋጣሚ መጠቀም ባለመቻሌ እንደውም ላንተ እራርች ይልሃለሁ አንተ መጥፎ ነገር ማድረግ ባለመቻሌ እያለችም እንደ ተጸጸተችም ስትናገር ነበር። አባባም አንድ ባንድ ሀበሳዋን እየዘረዘሩ መናገር ጀምረዋል። እንግዲህ አሁን ላይ ቲና ሌላ ድንጋጤ ውስጥ ገብታለች። ቲና ብቻ ሳትሆን ዳንኤል ናት የማይፈልገውን ከባዱን መርዶ ሰምቶታል። ከዚህ በፊት ሽማግሌው ይራመዳል ይሰማል፣ እባክሽን ከሽማግሌው ፊት እንደዚህ አይነት ነገር አናድርግ እያለ ሲለምናት እንደነበረው ሁላችንም የምናስታውሰውን ነገር ነው አባን በህመማቸው ምክንያት ብዙ ነገር ሲበደሉ እንደነበረ ማስታወስ እንደሚችሉ በግልጽ ማወቅ ችለዋል። እንግዲህ የዛሬው ክፍል ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናበትኳችሁ። ባይ ባይ።